አንድ ክፍል አነባለሁ ከዘፍጥረት ሠላሳ ሁለተኛ ምዕራፍ ቁጥር አስር ላይ ብቻ ያለውን አንድ ቁጥር አነባለሁ። እንደዚህ ይላል፣ ለባሪያህ ከሰራኸው ምሕረትና እውነት ሁሉ ትንሽ እንኳን የማይገባኝ ነኝ። በትሬን ብቻ ይዤ ይህንን ዮርዳኖስ ተሻግሬ ነበሩ፣ አሁን ግን የሁለት ክፍል ሰራዊት ሆነው። የምልክት ሪስ እንደዚህ የሚል ነው የእግዚአብሔር መልካምነት ለማይገባው እንዳሸው ይህንን ነው የዘመረው። የእግዚአብሔር ምን ቸርነት ለሚገባው ለማይገባው፣ ሃሌሉያ። ሁሉም ኃጢአትም ሰርተዋል ይላል። የሚገርመው በመጽሐፍ ቅዱስ ውስጥ በጣም ያስደንቀኝ ነገር ነው። ሉቃስ ወንጌል አስራ አምስተኛ ምዕራፍ፣ አንድ አባት ሁለት ልጆች ነበሩት ይላል። አንዱ ያለውን ብሩሩ ጥርቅ አርጎ ተካፍሎ ይዞት ሄደ። ቤት ያለው ልጅ ደግሞ ከአባቱ ጋር ይኖራል። በልቡ ግን ከአባቱ ጋር የማይኖር ብዙ፣ ጊዜ የጠፋ ልጅ የምንለው ከቤት የወጣውን ልጅ ነው። ግን ቤት ውስጥ እያለ የጠፋ ነበረ ታላቅ ወንድሞ ልቡ ከአባቱ ጋር አይደለም ነው ያለው። አባቱን መጨረሻ ላይ የሚከስ ልጅ ነበረ። ሁለቱም የጠፉ ነበሩ። አምላኪ ማህበረሰብ ነው የሚባልም በኃጢአት ወድቋል። ከእግዚአብሔር የራቀ አሕዛብ የሚባልም በኃጢአት ወድቋል። ሁሉም ከእግዚአብሔር ሀሳብና ፈቃድ ምንድን ነው የራቀ ነው። ዘብር ይህንን ማህበረሰብ ለማቀፍ የተወደደውን ልጁን ኢየሱስ ክርስቶስን ሰጠን። ይህን ክፍል ያዕቆብ እራሱ ነው የተናገረው። ካደረቅልኝ ከሰራህልኝ ምህረትና እውነት ሁሉም ትንሽ እንኳን የሚገባኝ አልነበረም፣ ግን አድርገህልኛል፣ ግን አድርገህልኛል በህይወቴ ባለፍኳቸው መንገዶች

እግዚአብሔር ብቸኛም የሚያበዛ፣ የሚያሰፋ ክብር ለስሙ ይሁን። እግዚአብሔር ብቸኛም መጠላን እንደ ወንዝ እንዲፈስ የሚያደርግ አምላክ ነው የኛ አምላክ። የተወደዳችሁ እግዚአብሔር ቤተሰቦች የማይገባን ቢሆንም መግዘብን አድርጎልናል። ስሙ ይባረክ። ምንድን ነው የማይገባው የሚለው ነገር? የጽድቅን መስፈርት ማሟላት ያልቻለ ማለት ነው መስፈርት የማያሟላ ማለት ነው። ከጻድቁ እግዚአብሔር ጋር አንድ ላይ የሚያኖር ማንነት፣ ስብዕና የሌለው ማለት ነው። ከአንተ ጋር አብረን እንድቀጥል ያደርገኝ የሚችል አንድ ነገር የለም። ግን እኮ አርክልኝ አንድ ስጋት አለበት፣ ወንድሚል ያጠፋኝ ነው የሚል ፍርሃት ወገኖች እግዚአብሔር ትናንትና ላይ ከታመነ ነገ አይጠረጠርም። አዎ እግዚአብሔር ትናንትና ላይ ከታመነ ሰው አይደለምማ። እግዚአብሔር ትናንትና በጨለማው ውስጥ በነበርን ጊዜ ከታመነ፣ ወድቀን ከታመነ ወደ ምግብ በእኛ ላይ ይመጣ እንደ ይህን ጉዳይ ምን አድርገን ጸንተን እንወጣለን እንጂ አይጫነንም፣ አያፈርጠንም። ሀሌሉያ! እኛውን ጋር ትንሽ ትንሽ ነገር ለማየት ያህል አንድ ጥቂት ነገሮችን አሳያቸዋለሁ። እግዚአብሔር ለማይገባው ሰው ምንድነው ያደረገለት የሚለውን ነገር ካነሳው በኋላ ለምን አደረገለት ደግሞ ብዬ ይጨርሳለሁ። ሁለት ነገር ነው ማዋራችሁ። ምን አደረገለት፣ ግን ለምን ያደረገለት። አንዳንድ ሰው መደረጉን እንጂ የሚያውቀው ለምን እንዳደረገ ግን አያውቅም። ብዙ ሰው ጌታ እንዳደረገለት ያውቃል፣ ግን ለምንድን ነው ለምንድን ነው ያደረገው የሚለውንም ነገር ሁለቱን ነገር እንመለከታለን። እግዚአብሔር አልኪዳን አምላክ እንደ መሆኑ መጠን ያይቆብ ስሙ ራሱ ጥሩ አይደለም አይደል ያይቆብ የሚለው ስም አሰናካይ ማለት ነው እንቅፋት ማለት ነው ያይቆብ ማለት ያይቆብ የሚል ስሙ ራሱ ያይቆብ ስም ወለዱ እንኳን ወንድሙ ተረከዝ ይዞ ነው የተወለደው ያይቆብ ራስ ወዳድ የሆነ ሰው ነው ይወዳል እግዚአብሔር እንዲህ አይነቱንም ሰው አንዳንድ ቤተ ክርስቲያን ውስጥ አንዳንድ አስቸጋሪ የሆኑ ሰዎች ይኖራሉ፣ ግን እንደኛ አይደለም። እግዚአብሔር ይወዳቸዋል። ይታ ይመስለን ይታኮ ደግ ነው ለመሰላችሁ እኛ የሰውየውን የዛሬን ህይወት እናያለን። እሱ ለውጦ እንዴት እንደሚጠቀም የቃል ኪዳን አምላክ እንደሆነ ሁሉም ሃያ ስምንተኛ ምዕራፍ ቁጥር 13 እና 14 ላይ ያለውን መሰለን በምድር ላይ ተተክኖ ራሱ ወደ ሰማይ ደርሶ እነሆ የእግዚአብሔር መላእክት የወጡበትና የወርዱበት ነበር። እነሆ እግዚአብሔርም በላይ ቆሞ ነበር። እንዲህም አለ፣ የአባትህ የአብርሃም አምላክ የኢሳቅ አምላክ እግዚአብሔር እግዚአብሔር ከያይቆብ ጋር መሆን የመጀመሪያ ነገር እግዚአብሔር ለያይቆብ ያደረገለት ይሄን ነው። በዚች ምድር ላይ ምንም ነገር ከሚኖራችሁ እግዚአብሔር ከእናንተ ጋር አብሮ ቢኖርላችሁ የበለጠ ነው፣ የተሻለ ነው። በመጽሐፍ ቅዱስ ታሪክ በምንመለከትበት ጊዜ ለበርካታ ሰዎች እግዚአብሔር ከገባላቸው ትልቅ የተስፋ ቃሎች እኔ ከአንተ ጋር ይሆናል የሚል

ነቱ ምክር ከቤት ወጥቶ ሲጠፋ ወደ አጎቶቹ ሲሄድ መንገድ ላይ ጨልሞበት ምድረ በዳ ላይ ድንጋ ተንተርስሶ ታይኛ ይላል። ህልም አሳየው እግዚአብሔር ከእሱ ጋር እንደነበረ ቅዱሳን መላእክቶች። እኔ አማርኛውን ይገርሞኛል። አማርኛው ምንድን ነው? ይወጡበትና ይወርዱበት ነው። ግን እንደ አማርኛው ከሆነ ይወርዱበትና ይወጡበት መሆን ነበረበት። ቤታችሁ አማርኛው መላእክት መቼም እኛን እንደምናስበው ላይ እንደሚኖሩ ነው እንደማስበው መላእክቶች ሚሆኑበት ይወጡበትና ይወርዱበት ነበረ ይላል እ ያዕቆብ ከአባቱ ቤት ሲወጣ ከእናቱ ከናቱ ሲለይ ከወንድሙ ሲለይ

አንድ ጊዜ ዘፍጥረት ሀያ ስድስተኛው ምዕራፍ ላይ ስትሄዱ ይስሐቅ ከነበረበት ምድር ተነስቶ ሌላ አገር ለመውጣት ፈለገ። ምክንያቱም ምድርቱ ለራብ ስለነበረ እግዚአብሔር በዚህ ምድር ላይ ተቀመጠ አለ። እዛ ምን አለው? እኔ ካንተ ጋር ይሆናለሁ። ልክ እዚህ ጋር እንደተናገረው አይነት ቃል ማለት ነው። እኔ ከአንተ ጋር ይሆናለሁ። እነዚህን ምድሮች በሙሉ ለአንተና ለዘሬ ለዘላለም ምን አድርጌ እሰጥሃለሁ? ርስት አድርጌ እሰጥሃለሁ ነው። እግዚአብሔር አብሮም ካለ ይሰጠናል ማለት ነው። መገኖ መገኖ መገኖ አሜን። እግዚአብሔር አብረን ካለ ምን ያደርጋል? ይሰጠናል። የሚያስፈልግንን ይሰጠናል። ሚሰጠኑ የሚሰጠንን ነገር አይደለም መፈለግ ያለብን ራሱን። ይስሐቅን እንዲህ አለው በዚህች ምድር ተቀመጥ። ይስሐቅም ቁጥር አሥራ ሁለት ላይ ዳችሁ ስታነቡ ሄዶ በዛ ምድር ላይ ዘርን ዘራ ይላል። ከዚ እግዚአብሔር ምን አደረገው? መቶ እጥፍ ባረከው ይላል። እግዚአብሔር አብሮነቱ ከኛ ጋር ካለ ጥቂቱን ነገራችንን ባርኮ ማብዛትና ማትረፍረፍ ይችላል። ስለዚህ ያዕቆብ እያለ ያለው የሚገባኝ ባይሆንም ተትረፍርሶ አለው። ዳዊት እንደዚህ ያለ መዝሙር ለሁላችሁም የምታውቁት ስለሆነ እግዚአብሔር እረኛዬ ነው አለ፣ የሚያሳጣኝም የለም አለ። ከዚያ በለመለመ መስክ ያሰማራኛል። በእረፍቷ ዘንድ ይመራኛል። ነፍሴን መለሳት። ስለ ስሙም ሲል በጽድቅ መንገድ መራኝ ካለ በኋላ የሚገርም ቃል አለ ብሎጥላ መካከል እንኳን ቢሄድ አንተ ከአይዘህ ጋር ክፉን ምን አላደርግም አልፈራም